ዶክተር ጄሪ ማርዜኒስኪ ይባላል። ከ30 ዓመት በላይ አሜሪካ ውስጥ በሚገኙ በታዋቂ የአእምሮ ሆስፒታሎችና የጤና ማዕከላት በሳይኮቴራፒስትነት አገልግሏል። ጄሪ እንደሚለው በ35 ዓመት የህክምና አገልግሎቱ ለዚህ ህክምና የሚሰጡ መድኃኒቶች፣ አንድም ታማሚን ለጊዜው ከማስታገስ ውጪ እንደማያድኑ፣ ይልቁንም የመድኃኒቶቹ ሱሰኛ እንደሚያደርጋቸውና በሽታው እንደሚባባስባቸው ሲታዘብ ቆያል። እናም ጄሪ በህክምናው ዓለም የተማረው የአእምሮ በሽታ መንስኤ አእምሮ ውስጥ በሚፈጠር አካባቢ ጄኔቲካዊና ኒውሮ ባዮሎጂካዊ የኬሚካል መዛባት ነው የሚለው አልዋጥለት እያለው ስለመጣ ሌላ መንስኤ ማፈላለግ ጀመረ። እናም በሚያደርገው የህክምና ሂደት ውስጥ አንድ ያልተለመደ ሁኔታን በታማሚዎች ውስጥ አስተዋለ። ይህውም ታማሚዎቹ ሃይማኖታዊ ነገር ሲነሳ እንደሚረበሹ፣ መንፈሳዊ መጻሕፍትን ማንበብ እንደማይወዱ ከሁሉም ይበልጥ ዶክተሩን ያስገረመው ግን መዝሙረ ዳዊት ውስጥ የሚገኙትን ሁለት ጥቅሶችን ሲያነብ ልክሳት እንደተደፋባቸው ያክል እንደሚሸማቀቁ መታገስ እንደማይችሉና እጅግ እንደሚረበሹ ማስተዋል ቻለ። እናም ይህ ሳይንሱ እንደሚለው በሽታው ጄኔቲካዊ፣ ኒውሮባዮሎጂካዊ እና የኬሚካል መዛባት ከሆነ ታዲያ መዝሙረ ዳዊትን ሲሰሙ ለምን ይረበሻሉ? መንፈሳዊና ሃይማኖታዊ ነገሮችን ለምን ይጠላሉ? የሚለው ጥያቄ ለዶክተሩ እንቆቅልሽ ነበር። ዶክተር ጄሪ ይሄ ምርምሩ የህክምናውን ዓለም እይታ የቀየረ ሆነ። ሰዎች የውስጣቸው ንግግር የእነሱ እንዳልሆነና ከተራ ጭንቀት ጀምሮ ያሉ የአእምሮ እክሎች ከመናፍስ ጥቃት የሚመጡ መሆኑን ዓለም እንዲያውቅ እያደረገ ይገኛል። ዶክተር ጄሪ ከተራ ጭንቀት ጀምሮ ሳይኮሲስ፣ ስኪዞፎርኒያ፣ ሌሎችም የአእምሮ እክሎችን የስነልቦና ቴራፒ ምክርና የሳይኮ ድራጎችን በመጠቀም ታማሚዎችን ሲረዳ ጊዜውን አሳልፏል። እሱ እንደሚለው አብዛኞቹ የአእምሮ ችግሮች መንስኤያቸውን ሳይንሱን እንደማያውቀው በ35 ዓመት የህክምና አገልግሎቱ ለዚህ ህክምና የሚሰጡ ድራግ መድኃኒቶች አንድም ታማሚን ለጊዜው ከማስታገስ ውጪ እንደማያድኑ ይልቁንም የመድኃኒቶቹ ሱሰኛ እንደሚያደርጋቸውና የነርቭ ስርዓታቸውን እንደሚጎዳው የሚያውቀውን እውነታ ይናገራል። የምዕራባውያኑን የአእምሮ ጤና ስርዓት የሚመሩት ግዙፎቹ የመድኃኒት አምራች ካምፓኒዎች መድኃኒቶቹ አንድም ታማሚ ለጊዜው ከማስታገስ ውጪ እንደማያድኑ እያወቁ እነዚህ የድራግ ማፊያዎች ከመቼውም ጊዜ ይልቅ ዓለማችንም በእነዚህ መድኃኒቶች እያጥለቀለቋት ይገኛሉ ይላል። እነዚህ መድኃኒቶች አሜሪካ ውስጥ በ222 የ15 ቢሊዮን ዶላር ገበያ እንዳላቸው የሚያውቀውን ይናገራል። ዶክተር ጄሪ በአእምሮ ህክምና ምርምሩ ያገኛቸውን ሁለቱን ኃይለኛ የአጋንንት ማባረሪያ የመዝሙረ ዳዊት ጥቅሶች የትኞቹ እንደሆኑ ከመጥቀሴ በፊት መዝሙረ ዳዊትን ስኩታ ስለሚባለው ንጉስ ዳዊትና ስለ መዝሙረ ዳዊት መጽሐፍ ጥቂት ልበል። ዘመነ መንግስቱ ከክርስቶስ ደብ በፊት አንድ ሺህ ዓመት ዓለም እንደሆነ የሚገመተው መዝሙረ ዳዊትን እንደ ጻፈው የሚታወቀው ንጉስ ዳዊት ከፈጣሪ ጋር ጥልቅ የሆነ ቁርኝት የነበረው ፈጣሪው እንደ ልቤ ያለው ሕይወቱ በድል፣ በሽንፈት፣ በሐዘን፣ በጸጸትና በምስጋና የተሞላ ነበር። ዳዊት በግጥምና በዜማ በገና እየደረደረ ሲዘምር የእሱም መዝሙር የሰሙ ሰዎች ከበሽታቸው ይፈወሱ ነበር። ዳዊት በሕይወቱ ያሳለፈውን የድል፣ የሽንፈት፣ የሐዘን፣ የጸጸት፣ የምስጋና ጥልቅ የሆኑ ስሜቶቹን በመዝሙሮቹ አካቷቸዋል። እሱ በሚናገረው መልእክትና መዝሙሩ ባለው ኃይል በሽተኞች ይፈወሱ ነበር። መዝሙረ ዳዊት በታሪክ ውስጥ የጨለማውን ኃይል ለመዋጋትና ለማሸነፍ የዋለ አስደናቂ መጽሐፍ ነው። መዝሙረ ዳዊት ወደ ነፍስ መግቢያ መሳሪያ ነው። ቃላቶቹ ደስታና ሐዘንን እምነትና ጽናትን አምልኮና ትዕግሥትን በጥልቀት እንድናይ የሚያደርጉ ናቸው። አንዳንዴ ምን እንደምንጸልይ፣ ምን ማለት እንዳለብን በማናውቅበት በሚጫጫነን ጊዜ በእነዚያ ጊዜ መዝሙረ ዳዊት በየትኛውም የሕይወት ሁኔታ ውስጥ ብንሆን ምን ማለት እንዳለብን መፍትሄ ይሰጠናል። መዝሙረ ዳዊት በአምስት ክፍሎች የተከፈለና መቶ ሀምሳ ድርሰቶችና ጽሑፎች ያሉት ነው። እያንዳንዱ የመዝሙሩ ክፍል ወደ ደህንነትና ነፃነት ጨለማ ወደ ብርሃን የሚወስዱ መንገዶች ናቸው። ከሺህ ዓመታቶች በፊት የተጻፉት እነዚህ መጽሐፍት አሁንም ድረስ የፈውስና የኃይል ምንጭ ናቸው። በአዲስ ኪዳንም ከብሉ ኪዳን መጻሕፍት በብዛት ጥቅስ የተነገረለት ከመዝሙረ ዳዊት ነው። መዝሙረ ዳዊት ፈጣሪ የሁሉም ነገር መገኛ እንደሆነ፣ እውነተኛውን አምልኮ የሚያስተምር መጽሐፍ ነው። የሚገርመው ከመጀመሪያው ጀምሮ እስከ መጨረሻው አምልኮና ምስጋና ነው የሚሰብከው። በየትኛውም ሁኔታ ላይ ብንገኝ እንኳ እንድናመሰግን ይነግረናል። መዝሙረ ዳዊት ተመስጦን አርምሞውን በደንብ የሚገልጽልን መጽሐፍ ነው። ቃሉ በጥልቀት ውስጣችን እንዲገባ የሚያደርግ በታማኝነት ስለመጸለይ ሁሉን ነገር ምስጋናውን፣ ደስታውን፣ ሀዘኑን በየትኛውም ሰዓት ለፈጣሪ መስጠት እንደሚኖርብን የሚያስተምር ነው። አውሮፓ ውስጥ በጥንት ጊዜ ወታደሮች ወደ ጦርነት ከመሄዳቸው በፊት መዝሙረ ዳዊትን ይጸልዩ ነበር። ለምሳሌ በአንደኛው የዓለም ጦርነት ጊዜ ወታደሮች የወታደሮች ጸሎት የሚባለውን መዝሙር 91ን በቃላቸው እንዲያስታውሱትና ከጦርነት በፊት እንዲደግሙት ይገደዱ ነበር። በሀገራችን የጥንት አባቶች ማንኛውንም መድኃኒት ለመጠቀም እንኳ መዝሙረ ዳዊትን ይደግሙ ነበር። ዶክተር ጄሪ ያደርገው በነበረው የሥነ ልቦና ሕክምና ወቅት ያጋጠመውን ሲናገር ለብዙዎች ታማሚዎች መዝሙረ ዳዊት ውስጥ የሚገኙትን ሁለት ጥቅሶችን ሳነብላቸው ልክ እሳት እንደ ተደፋባቸው ያክል ይሸማቀቃሉ፣ ይጨነቃሉ። እነሱን እንደዚህ የሚያደርጓቸው ሁለቱ ጥቅሶች መዝሙር 23 እና መዝሙር 91 ናቸው ይላል። ታማሚዎቹ ሁለቱን ጥቅሶች እጅግ በጣም ይፈሯቸዋል። አንዳንዴ በሰላም ስራን እየሰራ ወይም ጥሩ ነገር ላይ ሆነ፣ በድንገት ግን ሳታስበው ክፉ፣ መጥፎ ተስፋ የሚያስቆርጥ ሀሳብ መጥቶብህ ወይም መናገር የለብህ ነገር ተናግረህ አታውቅም። እንደዚህ አይነት ነገር ሁላችን ላይ የሚከሰት ነው። ዶክተር ጄሪ እንደሚያስረዳው አእምሯችን ውስጥ የሚመላለሱ ሀሳቦችና ድምፆች ከሞላ ጎደል የራሳችን አይደሉም። በተለይ ኔጌቲቭ ሀሳብ ብቻ ከሆነ ይሄ የሰውን ኢነርጂ ለመምጠጥ እንደፓራሳይት የተጠጋ የአጋንንት ጥቃት እንደሆነ ያስረዳል። ይሄ መንፈስ ሁልጊዜም ሰዎች ራሳቸው እንዲጠሉ፣ ራሳቸው እንዲያጠፉ፣ አስቀያሚ እንደሆኑ፣ ጥቅም የለሽ እንደሆኑ፣ ሰዎችን እንዲጠሉ፣ ጭንቀት፣ ፍርሃት ይሞላባቸዋል። ስለቤተሰባቸው ለምሳሌ ለሚስት ወይም ለባል እየማገጠብሽ ነው እየማገጠችብህ ነው ብሎ ሹክ ይላቸዋል። ይሄ ድምፅ የራሳቸው ይመስላቸዋል ግን የእነሱ አይደለም። በደምብ ካስተዋሉት ከእነሱ የተለየ ነው ይላል። ይሄ ጉዳይ ይላል ጄሪ፣ ብዙዎችን ያጋጥማል። የሆነ ሥራ እየሠራን ጥሩ ሙድ ላይ ሆነን ድንገት መጥፎ ሐሳብ አእምሯችንን የወረንና አስበነው የማናቀውን ነገር ልናስብ፣ መናገር የለብን ነገር ልንናገር፣ ማድረግ የለብን ነገር ልናደርግ፣ መጠራጠር የሌለብንም ሰው ልንጠራጠር እንችላለን። ይሄ ድምፅ ከየት መጣብኝ ብለህ ልትደነቅም ልትደነግጥም ትችላለህ። አስተውል። ይሄ አንተ ድምፅ ወይም ሀሳብ አይደለም፣ አጋንንት ነው ሾክ የሚል የዚህ ድምፅ ዓላማም ሰውየው ወይም ሴትዮዋ አእምሮአቸውን በኔጌቲቭ ነገር ሞልቶ ስለ ሰዎች ክፉ ነገር ነግሮ ከሰዎች አጣልቶ መጨረሻ ላይ ራሳቸውን እንዲያጠፉ ማድረግ ነው። ዶክተር ጄሪ እንደሚለው ብዙዎቹ የዚህ ታማሚዎች በተለይ ስኪዞፎርኒያ ያለባቸው መንፈሳዊ ቦታዎች ቤተክርስቲያን መሄድ አይወዱም፣ ፈጣሪን ሊሳደቡ ይችላሉ፣ መንፈሳዊ መጽሐፍ ለማንበብ ትኩረት ያጣሉ። ቤተክርስቲያን ከሄዱም አእምሯቸው ውስጥ ያለውን ስለሚረብሻቸው ጭንቅ ይላቸዋል፣ ቶሎ መሄድ ነው የሚፈልጉት ይላል ዶክተር ጄሪ። ድምፁ ስለ ራሳቸው የሚነግራቸው ሁሉ ማመን እንደሌለባቸው የውሸት እንደሆነ እነሱንም እንደሚጠላ ሌላም ሰው እንዲጠሉ እንደሚያደርጋቸው ከቤተሰብ ከጓደኛ፣ ማንኛውም ሊረዳቸው የሚችልን ሰው ጋር እንደሚያጣላቸው ጥላቻ፣ ፍርሃት፣ ጭንቀት፣ ኔጌቲቭ ነገር እንዲወርሳቸው ማድረግ ስራው እንደሆነ አእምሯቸው መጥፎ በሆኑ ሀሳቦች ለምሳሌ ባል ሚስት ጓደኛ አንተን እያታለለህ ነው እያታለለች ነው ቺት አድርጋለች፣ በማለት እንደሚረብሻቸው ይናገራል። ብዙዎቹ ሰዎች ድምፁ አስቀያሚ፣ መጥፎ፣ የማይረቡ የማይጠቅሙ የሌላው ሰው ሸክም እንደሆኑእና ራሳቸው ማጥፋት እንዳለባቸው ይነግራቸዋል። አእምሮ ውስጥ በተደጋጋሚ የሆነ ኔጌቲቭ ወይም አፍራሽ ሀሳብ ዝም ብሎ የሚያስቸግርህ ከሆነ ብቻህን አይደለም፣ ብዙ ሰዎች የሚቸገሩበት ነገር ነው። ክፉ መንፈስ ሰውን የሚያጠቃበት መንገድ አእምሮ ላይ የተቀምጦ ሀሳብ በማፍለቅ ሹክ በማለት የእኛ ሀሳብ እንዲመስለን በማድረግ ነው። በተለይ ለመጸለይ ስንሞክር ወይም መንፈሳዊ ነገር ስንከታተል ይሄ ሽኩታ ይበዛል። አንዳንዴ በሰላም ስራን እየሰራ ወይም ጥሩ ነገር ላይ ሆነ በድንገት ግን ሳታስበው ክፉ፣ መጥፎ፣ ተስፋ የሚያስቆርጥ ሀሳብ መጥቶብ ወይም መናገር የለብን ነገር ተናግረ አታውቅም። እንደዚህ አይነት ነገር ሁላችንም ላይ የሚከሰት ነው። ሳይንስ ሀሳብ ከየት እንደሚነሳ እስካሁን የሚያውቀው ነገር የለም። ሀሳቦቻችን ልክ እንደ ራዲዮ ናቸው የሚያወራውን ሰው ራዲዮን ውስጥ እንደማናገኘውና ሞገዱን መቀያየረው የተለያየ ነገር እንደምንሰማው ሁሉ አእምሯችንም የሐሳብ ምንጩ አይደለም። መናፍስትም አእምሯችን ላይ የኛ ያልሆነ ሞገድ ሀሳብ ይለቃሉ። እናም ይላል ጄሪ ሲመክር፣ በማንኛውም ጊዜ ኔጌቲቭ ሀሳብ አእምሯችን ሲሞላው የኔ ሀሳብ ነው ብለ አትቀበል። መናፍስቱ አንተን የሚቆጣጠሩበት ዋናው መንገድ ሀሳቦቹ የኔ ናቸው ብለ እንድታምን በማድረግ ነው። ሀሳቦች በተለይ ኔጌቲቭ ሀሳቦች የኔ ናቸው ብለ ማመን ወይም መቀበል የለብን። የዛኔ ምናፍስቱ አንተ ውስጥ ለመግባት ቀዳዳ ያጣሉ። በተረፈ መንፈሳዊነትን ማጠናከር ይጠቅማል እያልኩ በመጨረሻም ጄሪን ባስገረመው እኔም የምወደውን ጥቅስ መዝሙር ሃያ ሶስትን በማንበብ ልሰናበት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍትዋ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ እንኳ መካከል ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም በትርህና ምርኩዝህ እነሱ ያጽናኑኛል በፊቴ ገበታን አዘጋጀልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬም የተረፈ ነው ቸርነትና ምረትህ በሕይወቴ ዘመን ሁሉ ይከተሉኛል በእግዚአብሔርም ቤት ለዘላለም እኖራለሁ አሜን